ማንም እንዳይቀር በዚህ ቻናል በሩክ በሚመው ቻናል ላይ ማንንም እንዳይቀር፣ ቀውጢ ጌም አለን። የኛ ፋሚሊ ውጪ የት አላችሁ? አንድነታችሁን አሳዩን ነው ሰዎች። እንዴት አላችሁ? ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ዛሬ እንግዲህ ሄኖክ ቤት አኩርፈዋል። ሄሚ ብሩጊ ምን እንደተደረገው አናቅም ማለት ነው። ሄኖክ ምን አስበው ነው በዛሬው ቀን ዛሬ ለስንት ነገር እየጠበቅናቸው እንደሆነ እያወቅህ እንደው ሲሆን ሲሆን ማስታወቂያ መስራት ነበረብህ። ምክንያቱም ማታ ፕሮግራም እንዳላቸው ታውቃለህ። እንግዲህ ዛሬ ማለት ነው ኦልሬዲ ለዛሬ መሰለኝ ትናንትና ሲያወሩ የነበሩት አይደል እንዴ ዓርብ ማታ ሦስት ሰዓት ላይ እየተባሉ እና ዛሬ ነው። እንዴት በዛሬው ቀን እንደዚህ ተጦልባቸዋል? ሄኖክ ለማንኛውም ማሳዝኖኛል። ግን እኔ ደግሞ ኩርፊያቸውን ከማይ እዚህ ጋር በደስታ ደግሞ ቡቡዬ ሌላ ቦታ ሁለት ልጆች ፈላዎቹ ቻናል የሚል ከፍቶ ሊያበረታታቸው በእርግጠኝነት ሄደዋል ማለት ነው። እዛን ያየሁት ፖቶቶ ወስቶ እዛ ሳቅ ብሎ ነው የመጣው። በዛው ደግሞ ሀይምዬም ከምትቀር ብዬ ከፊት አድርጊያታለሁ። ልብሷን ስለቀየርኩት በጣም ይቅርታ አድርጉልኝ። ልብሷ እኔ ጥቁር ልብስ ስለብስ በጣም ደስ የምትለኝ ለዛ ነው። ሌላም ደስ ትለኛለች ግን ሞር ጥቁር ልብስ ደግሞ በጣም ውበቷን ያውጠዋል። ቀይ ስለሆነች ማለት ነው። ሰው አይደብራችሁን ብዬ ተስፋ አደርጋለሁ። ትላንትና አበባ የተሰጣትን ልብሱን ስቀይረው አበባውን አጠፋው እና አበባውን ለምን ቆረጥሽው ምናምን እንዳትሉ በኋላ ማለት ነው ከለሩ እንትን ብሎት ነው ጥቁር አድርጎት ነው የጠፋውና ለዛ ነው ቤተሰቦች። ጠዋት ላይ ደግሞ የሆነ የድሮ ቆየት ያለ ፎቶ ጋላሪ ላይ ስላለ ነው ፎቶዋን የተጠቀምኩት እንጂ እኔ ምንም ነገር አስቤ አይደለም የተጠቀምኩት። ታማ የነበረችበትን ፎቶ ለምን አመጣሹ? አደለም፣ ቅርቶ ታማ የተኛችበት ህክምና የገባችበት ቪዲዮ አላደን እንዲ። አንች ለፎቶ ነው እንደሚገርምሽ ምን ችግር አለው? ምንም ችግር የለውም። ሲጀመር እኔ እንደዛ አላሰብኩትም ጋራ ላይ ስለነበረ ባይዘወይ ማለት ነው እኔ ጋላሪ ላይ የብሩክና የሃይሚ ፎቶ በቃ የሁሉ ቀንም አለኝ። እና እኔ አንዳንዴ ታምሌል ስሰራ እንደዚህ ከቸኮልኩኝ የድሮዎቹንም ፎቶ አድርጌ ነው የምጠቀመው። እና እኔ ለተንኮል አስቤ አይደለም። ወደ ውሃቴ እንደዚህ በሽ ኮመንት ላይ ጽፈሽልኛ የጻፍሽው ነገር ስለማይመጥን ለቪዲዮ ዲሊት አድርጌዋለሁ። አንሶሬ ግን ዋናው ነገር ያረኩበት ምክንያት ይሄ ነው። ችግር የለውም። ይሄ ቤተሰቦቼ እና ዛሬ ሄኖክ ቤት አስደብሯቸዋል። ምን እንደሆኑ አላውቅም። ቅመሟ በጣም ፊቷን ጥለዋለች። እርግጠኛ ነኝ ይሄ ፕራንክ ነው የሚሆነው። ሄኖክ እንግዲህ ታውቃላችሁ፣ ስምረትዬ ከትናንት ወዲያ በጥፊ ብለው ነበረ። ይሄ ፕራንክ መቼስ ቤት ያፈርሳል እንጂ ቤት አያቀናም። ቤተሰቦቼ ግን በዛሬ ቀን ባታደርጉባቸው በጣም ጥሩ ነበር። ምክንያቱም በድብርት መሀል አሁን እንደዛ ድብርት አድርጋችሁባቸው አሁን ደግሞ ገብቶ እንኳን ማስታወቂያ እንዳይሰሩ ነው ያደረጋቸዋቸው። በነገራችን ላይ ማለት ነው ቤተሰብ እና አንዳንዴ እንዲህ አይነት ነገር ውድድር እነሱ ማለት ያው መሸነፍ መሸነፍ ማሸነፍ ያለ ነው። ግን ደግሞ ቢሆንም ዛሬ በጉጉት የሚጠበቅ ነገር ስለሆነ አንዳንድ ማስታወቂያዎችን እንዳይሰሩ ነው ያደረጋቸዋቸው። ምክንያቱም እዚህ ጋር ማይሆን ፎቶ ፖስታችሁ፣ እነሱ እንዴት ነው እዚህ ቦታ ላይ እየሳቁ ሊመጡ የሚችሉት? ሰው አንድ ነገር ከተጀመረ እዛ ቦታ ጋር ያለው ነገር ሳያልቅ ሌላ ቦታ መጀመር አይችሉም። እና ሄኖክ አበላሽተዋል ብዬ ነው ያሰብኩት። ምክንያቱም ዛሬ ላይ የአንበሳ ማስታወቂያ ሞራል ምናምን ነው መስጠት የሚጠበቀው በእርግጥ ያው የሀይሚና የብሩክ የፋሚሊዎች በዚህ አይታሙም። በዚህ አጋጣሚ ቡቡ እንግዲህ ዛሬ ለሁለት ልጆች እንግዲህ ኦልሞስት ሀያ አመት ኧረ ሀያ ይደርሱ ወይኔ ምን ሆኜ ነው ይሄኛው ልጅ አስራ ስድስት አመት ይሆነዋል በግራ በኩል ያለው በቀኝ በኩል ያለው አስራ ስምንት 17 ከሆነው ነው ይሄኛው፣ 16 15 ከሆነ ነው። እንግዲህ ዩቲዩብ ቻናል ከፍቶላችሁ ነው እንግዲህ በቡዬ፣ እንኳን ለስንት ሰው ቻናል ከፈተ ከሀይ የሚገባው መሆን ማለት ነው ለስንት ሰው ቻናል እየከፈተ እንግዲህ ለጓደኞቹ እያበረታታ ነው። ሶ እንግዲህ የቻናል ጥቅሙን በቡቡዬ ማየት ትችላላችሁ፣ በእነዚህ ልጆች ማየት ትችላላችሁ። እነዚህ ልጆች ከሰሩ እናንተ መስራት የሚያቅታችሁ ነገር ምንም ነገር የለም። ያቅተኛል የምትሉ ልጆች ደግሞ ሊንክ እየገባችሁ ተከታተሉ፣ ስለ አፕሊኬሽን ተከታተሉ። እኔ እንደዛ ነው የምላችሁ። ምንም አሁን ማንም ሰው ቢሲ ቢያወራላችሁ ሲያወራላችሁ ቢውል አይገባችሁም። ግን እናንተ የምትፈልጉት ዩቲዩብ ለመስራት መስፈርት ምንድን ነው? ሼር እንትን ላይ ጎግል ላይ ገብታችሁ እሱን ነገር ብቻ ነው ማጥናት የሚጠበቅባችሁ። ሰው ቢነግራችሁ ራሱ አይገባችሁም ማለት እኔ ማንንም አልጠየቅኩም። በቃ ካቡጊዳ ሚዲያ ላይ ከሀ እስከ ፈ ያለውን አንድ ወር ሙሉ ልክ እንደ ትምህርት ቤት ተምሬ ጨረስኩኝ። ከዛ በኋላ በቃ መስራት አለብኝ። ይሄ እንዴት ነው የሚቆረጠው? ይሄ ምናምን፣ በእንደዛ ነው የለመድኩት ቤተሰብ እግዚአብሔር ነው ምላችሁና አንዳንዴ ሰው ሲነግራችሁ ሁሉ አይገባችሁም፣ አትረዱም እና እንደዛ ብታደርጉ በጣም ጥሩ ነው ማለት ነው። እንግዲህ ያው እነሱ በቅርብ ርቀት ስለሚያገኟቸው እነ ቡቡዬ እንዲሁም ደግሞ ካሜራማን የሚችል ሰው ስላለ ትንንሹ ልጆችን ማሰራት ይቻላል። ታለንቱ አቅሙ ካላቸው ኖርማሊ አሁን ላይ ያሉ ልጆች ድምጻቸው ራሱ በጣም አሪፍ ነው። ዘፈን ለመጽፈን የተለያዩ ድራማዎችን ለመስራት የተለያዩ ነገሮችን ለማድረግ አሁን ላይ በጣም ሲምፕል ነገር ነው። የሚያቅተው ያው መቆራረጡ እና ኤዲቲንግ ሾፒንግ ምናምን ሱሱ ነገር ነው። ሱሱ ነገር ደግሞ ያው ከሰፈራቸው ከካሜራማን ላይ በወር የተወሰነች ነገር ከፍለው ቻናላቸው እስኪያደግ ድረስ ለሰው ማሰራት ይችላሉ። ሶ እናንተም ብትሆኑ እንደዚህ አይነት ነገር ማድረግ ትችላላችሁ። እናንተ የአቅሙ ኖሯቸው የመስራቱ በተለይ ሁለት ሶስት የሆናችሁ ማዳም ቤት እንደዚህ አይነት ነገር መስራት ትችላላችሁ ማለት ነው ሰዎች። እና ዛሬ በዚህ መልኩ ጨረቃ ፋሚሊ መጥተዋል ማለት ነው። እዚኛው ቤት ያው ቡቡዬ እንደዚህ ፈታ ብሏል። ሀይሚዬ ግን የለችም እንደነገርኳቸው ፎቶ ነው ያደረግኩት። ሄኖክ እንግዲህ ከዚህ በፊትም የሆነ ጻል ላይ ሀይሜን ወደ ጥምቀት ስትሄድ ሎሚ ወረሩ ነው ምናምን በሚል ያው ብሩኬኑ ግን ፕራንክ ያደረጋት ፕራንክ ተደርጋ ነበር። ዛሬ እንግዲህ ወይ ምላሹን ሊመልስ ተዘጋጅቶ ሊሆን ይችላል። ቡታጅራ ነው እንዲ ያለው ጉ ምኒኩ ቡታጅራ አዲስ አበባ መሰለኝ ነፍሴ ተመልሰዋል አዲስ አበባ እሁድ ደግሞ መልስ አለ የመሌ መልስ አለ አይ የሰርጉ ቪዲዮ በደንብ አጣጥመን ሳናየው እንዲው በየቦታ ተፖስቷል እኮ ግን ያሁሉ ሰው እያለ ግን በደንብ አለመቀረጹ አናዶኛል ቤተሰብ እና በዚህ መልኩ ደብሯቸው በመምጣታቸው ትንሽ ከፋ ብሎኛል ለሄኖክ አስተላልፉልኝ ሄኖክ ለሚባለው ዩቲበር ማለት ነው እንደ እባብ እጁን ተነቅሶ ተነቅሶ እጁ ማለት ነው ንቅሳት ሰው አልወድም። ባይዘው ወይ እንደዚህ ንቅሳት የበዛበት ጭራሽ አልወድም ንቅሳት። ግን ደግሞ ንቅሳት አልወድም ስል ቡቡ ያለው እንዳትሉኝ ብዬ ነው። እሱ አሁን የተነቀሰው ከወደድኩት በኋላ ነው የተነቀሰው። ምንም ማድረግ አልችልም። ምን ታደርጉታላችሁ? አቀይሩት? አይቀየር እና ንቅሳት ሰው እኔ በጣም አልወድም። በጣም የምጠለው ንቅሳት ያለበት ሰው ማለት ነው። በጣም ያስጠላኛል በቃ። እና አሁን እንትና ሄኖክ እጁን ሳይው እንትን ነው የሚመስለኝ ይሆናል፣ አደለ እነዚህ ለዘብያዎች፣ እነሱ ነው ይመስለኝ አልወድም ለምን እንደሆነ አላቅም በጣም ነው የምጠላው ንቅሳት ማለት ነው ይቅርታ አድርጉል ንቅሳታሞች ካላችሁ ማለት ነው ሶሪ ምንም ማድረግ አልችልም ስሜቴ ነው አልወድም ጥሎብኝ እና አሁን አገር ቤት አሉ ንቅሳታሞች አንገታቸው ምናምን የሚነቀሱ ግን እኛ እኔ ባለውበት ቦታ ማንም የለም እኔ ቴሌቪዥን ላይ ነው ማያቸው በኛ መስመር ማንም ሰው የለም ማለት ነው ንቅሳት እና የተነቀሳችሁ ካላችሁ በዚህ አጋጣሚ ቅርታ ጠይቃለሁ። ምንም ማድረግ አልችልም። ግን እንቅልፍ በጣም ይደብራል እና በዚህ መልኩ ዛሬ እንግዲህ ፏፍሽ ብሎ ቡቧችን መቶልናል። ዛሬ በሀይሚ ቤት እንዳጠብቁት ማለት ነው። ትላንትና በራሱ ቤት ሀይሚዬን ሰርፕራይዝ አድርገውልናል። እንደውም መንገድ ላይ የሆነች ልጅ ራሱ አስተያየቷ ምናምን በቃ ፈጣሪ ወይ ለእኔም ስጠኝ ምትል ትመስላለችና ቲክቶክ ላይ ቆርጠው ወስደዋት ጌታ ወይ ትግስጥም ስጠኝ እኔ እኳ የብሩክና ሀይሚ ኦዲንሶች እይታችሁ ማለት ነው። ኦ ማይ ጋድ እኔ እንጃ፣ መነጽር ነው በቃ በደንብ ነው የሚያዩት፣ በደንብ ቪዲዮም ማለት ነው። እና በዚህ አጋጣሚ እውነት ከልብ አፍቅራችሁ ወዳችኋቸው ስለምታዩቸው፣ እኛም በጣም አድርገን እንወዳቸዋለን። ሀይሚ ደግሞ መቶ ዘጠና ገብታላቸዋለች ትንሽ ነው የቀራት። እንግዲህ ዛሬ ዛሬ አትለቅም። ዛሬ ብትለቅ ትንሽ ይገፋላታል። እንግዲህ አንድ ሺህ ሰው ነው የቀራት። አንድ ሺህ ሰዎች ከየትም ቤት ብላችሁ መጣችሁ፣ ሁለት ሺህ ሙላና ሰርፕራይዙ ምንድን ነው? እንደሰትበታለን አንደሰትም? ብሩኬም እኮ ቃል ገብቶልናል። አሁን ሰርግ ስለሆነ ነው። የሆነ ትንሽዬ ነገር አለ ብለዋል። ምን እንደሆነ አናቅም። አሁን ከሰርጉ መልስ አሁን እሁድ እሁድ ምላሹ አለ ብለዋል ነው ቡቡ ጋር ድግስ አለ እሁድ። መሄድ የምትፈልጉ ማለት ነው እሁድ መልሶ አለ። ከዛ በኋላ ወደ አዲስ አበባ ይመለሳሉ። አዲስ አበባ ከተመለሱ በኋላ ቃል ገብቶን ሄደው ሚፍታህ ቤት ትዝ የሚላችሁ ከሆነ እና ምን እንደሆነ አለ ሁለት ሰርፕራይዝ ነው ያለው ቡቡም ሁለት ከሀምሳ ከገባ ሀይሚዬ ፕሮሚስ ገብታ ገብታልናለች ከዛ ደግሞ እሱም ሁለት እሱ እንኳን ሁለት ከሀምሳ ሊገባ ሀያ ሰው ሰውን የቀረው ቤተሰብ ሀያ ሰውን የቀረው ሁለት ሺ አምስት መቶ ሊሆን ሀያ ነው የቀረው ሁለት ሺ ነው የቀረው እኔ ጋር እኮ ቁጥር ዜሮ ነኝ ታውቃለች አይ እውነቴ ነው ሀያ ነው የቀረው እንደ ምንድን ነው ቁጥር ዜሮ ነኝ እያልኩ ጭራሽ በህዝብ ፊት እዋረዳለሁ። ምን ሆኜ ነው እንዲ በጣሪ ትስስጠኝ። እና ለማንኛውም ሃይሚዬም አንድ ሽን ቀራት፣ ቡራም ሁለት ነው የቀራው። ሰው እንግዲህ ገፋ ገፋ አድርጉና ሰፕራይዙን እንግዲህ ምን ጠብቀው ይሆናል። ምን እንደሆነ ቤተሰብ፣ ምን እንደሆነ አሁን ላይ ሁሉንም ነገር ገምተን ጨርሰናል። በብሩኬና በሃይሚ ህይወት ውስጥ ሁሉንም ነገር ገምተን ጨርሰነዋል። ምን ትገምታላችሁ? አሁን ግን ምን ሃይሚ አከብርለታለሁ ነው ያለችው። ሶኬ ብሩኬ ግን የሆነ ነገር አለ ብሏል። ምን ነበር በፊት መኪና ባይገዛ የሆነ ቢዝነስ ሊከፍት ነበር የተባለው ግን መኪና ገዛ መኪና ስለገዛ ከዛ አሁን ላይ ደግሞ ቢዝነስ የሚችል አይመስለኝም የተባለው ግን በሽም ቢዝነስ ነበረ አሁን ግን መኪና ስለገዛ ቢዝነሱ ትንሽ ሊቆይ ይችላል እንደዛ አይነት መረጃ ነው የሰማሁት ግን ሰፕራይዙ እንግዲህ ምን እንደሆነ አላቅም አላቅም ሰፕራይዙ ማለት ነው ምን ይመስላችኋል እስኪ እናንተ በኮመንት ስር ጻፉ ለማንኛውም ዛሬ ሀይለኛ ውድድር ጨዋታ አለ ጌም፣ በብሩክ ቤት እንዳትቀሩ። ሄኖክ አስደብሯቸዋል። ማስታወቂያ እንዳይሰሩ አድርጓቸዋል። የምሬ ነው፣ የከፋ ሙድ ውስጥ ነው የገቡት። ምን አድርጓቸው ይሆን ግን? ሀይሚም ፊቷን ጥለዋለች። ብሩኬም እንደ ድሮ እንደ አባቶቻችን ምርኩዝ ሀይሜን ተደግፉ ቆሟል። አገጩን ይዞ ማለት ነው። ምን ይሆን ይህ? አፉን ይዟል እሱ። እዩት እጁን እስኪ፣ ምን እንደሚመስል ምን እንደሚመስል እጁን እዩት እስኪ ይሄ ምን የአበሻ ቀሚስ ንቅሳት ነው ወይስ ምንድን ነው? አላውቅም፣ ምንድን ነው የተነቀሰው። እንጂ ደግሞ ሙሉ ንቅሳት ትንሽ እንኳን ግማሽ ቢሆን ሶክ የምንም ችግር የለውም ነበረ። የዚህ ግን ሙሉ ንቅሳት ነው፣ በጣም የሚደብረው። ለማንኛውም የሚመቻቸው ውድ ቤተሰቦች ማታ እንገናኛለን። ውድድሩ ላይ እንግዲህ ቡሩክ ያሸንፋል ብዬ ባለሙሉ ተስፋ አለኝ። ቡሩክና ሀይሚ አንበሳ ለመጣል ሁላችሁም ተዘጋጁ ማለት ነው። ውድ ቤተሰቦች አመሰግናችኋለሁ፣ ወዳቸዋለሁ። ስለ ሁሉም ነገር ቴንኪው ሄኖክ ግን ዛሬ አነፋታ ምንድነው ያደረከው? ሃይሚን ነው ብሩኪን ነው ምንድነው ያደረከው? ብቻ ግን ለማንኛውም ይምሽና ብቻ ምናየው ይሆናል። እስከዛው ድረስ ግን ዘና ፈታ እያላችሁ? ጥና ፈታ እያላቸው ምሽታቸውን አሳምሩት ማለት ነው። ይህን ቻናልም ሰብስክራይብ ማድረጉን አይርሱ ማለት ነው። ውድና የተከበራቸው ቤተሰቦቼ ማታ በላይ ላይ በነብሩ ቤት በደስታ ያገናኝን። እርግጠኛ ነኝ ፕራንክ ነው የሚሆነው ብዬ አስባለሁ። ሄኖክ ወይ ብሩኬን ወይ ሀይሚን ፕራንክ አድርጎ ነው ምንም ነገር አዲስ ነገር እንደማይፈጠር ተስፋ ፕሮግራሙን የሚያዛባ ነገር አይፈጠርም ብዬ ነው ማስበው። ግን ሄኖክ በዛሬው ቀን ማድረግ አልነበረብም በፍጹም የደስታቸው ቀን ማድረግ አልነበረብህም። ሰሚ የምሬ ነው። እና ወደ ቤተሰቦቻችን ያው እንዳትቀሩኛ፣ መልእክቱን አስተላልፈናል። አመሰግናለሁ። መልካም ምሽት። ባይ ባይ